አሁን የምንገኘው የድንቅ ተፈጥሮ ባለቤት በሆነው በማዜ ብሔራዊ ፓርክ ነው። ማዜ ብሔራዊ ፓርክ በደቡብ ኢትዮጵያ ክልል የሚገኝ ሲሆን ከአዲስ አበባ 468 ኪሎ ሜትር ላይ ከጎፋ ሳውላ በ54 ኪሎ ሜትር ርቀት ላይ የሚገኝ ብሔራዊ ፓርክ ነው። በዞኑ የሚገኙ የቱሪስት መዳረሻዎችን ለማስተዋወቅ እየሰራ መሆኑን የጎፋ ዞን ባህልና ቱሪዝም መምሪያ ገለጸ። በመምሪያው አስተባባሪነት በዞኑ የሚገኙ የቱሪስት መስህቦችን መካከል የማዚ ብሔራዊ ፓርክ ጉብኝት አካሂደዋል። ማዜ ብሔራዊ ፓርክ በደቡብ ኢትዮጵያ ክልል ከአዲስ አበባ 468 ኪሎ ሜትር ርቀት ላይ ከጎፋ ዞን ሳውላ ከተማ 54 ኪሎ ሜትር ርቀት ላይ ይገኛል። የማዜ ብሔራዊ ፓርክ ማዜ የሚለውን ስያሜ ያገኘው በአካባቢው የሚገኘው ማዜ ወንዝ ሲሆን ፓርኩ በጋሞና በጎፋ ዞኖች መካከል የሚገኝ ሲሆን ከሁለቱም ዞኖች የተለያዩ ቀበሌያትን ያዋሰናል። 202 ስኩዌር ኪሎ ሜትር ስፋት ያለው ፓርኩ በሰንሰለታማና በድንቅ አፈጣጠር የተዘረጉ ተራሮች የከበቡትና በርካታ አስደናቂ መስቦች አቅፎ የያዘ ነው። በሳቫና ሳር የተሸፈነው ማዜ በተለይም ዝናብ በሚያገኝበት ወቅት ለምለምና አረንጓዴ መልክ የሚኖረው ሲሆን ለእይታም በእጅጉ የሚስብ ነው። ማዜን የተለየ ከሚያደርጉት መገለጫዎች አንዱ በውስጡ የሚኖሩ የዱር እንስሳት በቀላሉ የሚመለከቱበት ፓርክ መሆኑ ነው። በ1997 ዓ ም የኢትዮጵያ ብሔራዊ ፓርክ መሠረታዊ መስፈርቶችን በማሟለት ማዜ ብሔራዊ ፓርክ መባል ህጋዊ ከለላና ጥበቃ አግኝቷል። የሰው አይነስ ቆርኪ በኢትዮጵያ ብቻ የሚገኝ ሲሆን ይህ የዱር እንስሳ በማዜ ብሔራዊ ፓርክ ውስጥ መገኘቱ ፓርኩ ብሔራዊ እንዲሆን ካደረጉት መስፈርቶች አንዱ መሆኑ ይጠቀሳል። ወደ ሰላሳ ዘጠኝ የመሆኑ ከትንሽ እስከ ትልቅ አጥቢ የዱር እንስሳት በፓርኩ ውስጥ ይገኛሉ። የጎፋ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ድንበሩ ደርቤ በጉብኝቱ ወቅት እንደተናገሩት ጉብኝቱ አካባቢያችንን እንወቅ እናሳውቅ፣ የሀገር ውስጥ ቱሪዝም በማስፋፋት ከሀገር ውጭ ቱሪስቶችን እንሳ በሚል መሪ ቃል የሚካሄድ መሆኑን የመምሪያው ኃላፊ አቶ ድንበሩ ደርቤ ያስታውቀዋል። የአገር ውስጥ ቱሪዝምን ከማስፋት አኳያ እንግዲህ እኛ አካባቢ እንወቅ እናሳውቅ የሚል መሪ አዘጋጅተን በዚህ እንግዲህ አካባቢን ለማሳወቅና ለማስታወቅ ነው። እቅድ ያዝ ነው። በዛ እቅድ መሰረት ዛሬ እዚህ ማዘ ብሔራዊ ፓርክ መተናል። ማዘ ብሔራዊ ፓርክ ማለት እዚሁ ከሰላ አምሳ አራት ኪሎ ሜትር እዚሁ ቅርብ እዚሁ እዚሁ ሆና እዚሁ ውስጥ ያሉ ሀብቶችን የኛ የማየት የማስታወቅ ስራዎችን ሳንሰራ ቆይተናል ማለት ነው። ስለዚህ እዚሁ በአጭር ኪሎ ሜትር መጥቶ ሰው ማየትና መዝናናት ራሱን መዝናናት የሚችልበት ምርጥ አጋጣሚ ያለ ይህንን ሳንጠቀም ስለቆየን ይህንን ልምድ የሀገር ውስጥ ቱሪዝም በማስፋት የአካባቢ ወጣቶች፣ የሀገር ሽማግሌዎች፣ ሌሎች የኛ አካባቢ ያሉ ተፈጥሮ ለኛ የሰጠውን ጸጋ መተን አይተን አድንቀን ከዛ ለሌላው ለማስተዋወቅ እንዲቻል ነው ዛሬ አቅደን የተነሳ። ነው በዚህም በርካታ የት እንግዲህ ዛሬ የታደሙ እንግዲህ ቱሪስት ሆኑ የመጡ ወንድሞቻችን በጣም ደስ ብሎናል። ወጣቶች አሉ፣ ቲክቶከሮች አሉ፣ ሌሎች በተለያዩ ሚዲያ የሚጠቀሙ ወንድሞቻችን አሉ። ዛሬ አካባቢን በደንብ ያስተዋውቃሉ። ማዜ ብሔራዊ ፓርክ ማለት እንግዲህ በሁለት ዞኖች መካከል የሚገኝ ፓርክ ነው። ያ ፓርክ ማለት በጋሞ ዞንና በጎፋ ዞን መካከል የሚገኝ ፓርክ ነው በርካታ እኛ ተፈጥሮ የተሰጡ ጸጋዎች ያሉበት ብዙ ማየት የምንችላቸው በቀላሉ ተራራ ምን ሳይለፋ ሰው ቆሞ እንዲህ በደባቡም እንግዲህ እኛው ቅድም እናያቸው ነገሮች ሁሉ ማየት የምንችልበት በቅርቡ ደግሞ በፈዋሽነት የምታውቀው ቢልቦ ፍሎሃ የሚገኝበት ትልቅ ተፈጥሮ መስብ የሚገኝበት ቦታ ነውእና ይህንን ዛሬ ራሳችን አውቀን ሌሎችን ለማስታወቅ ጀመረናል። ድንቅ ፕሮግራም እያደረግን ነው የምንገኘው። የማዜ ብሔራዊ ፓርክ ስራ አስኪያጅ አቶ መስፍን ጭማ በሰጡት ማብራሪያ ፓርኩ በክልሉ በጎፋና በጋሞ ዞኖች አዋሳኝ ላይ የሚገኝ ሲሆን 202 ኪሎ ሜትር ስኩር ስፋት ያለው መሆኑን ተናግረዋል። በደቡብ ኢትዮጵያ ክልል በጋሞና በጎፋ ዞን መሀል ነው ፓርኩ የሚያዋስ ነው የሚገኘው። ፓርኩን ቆዳ ስፋት በተመለከተ 202 ኪሎ ሜትር ስኩር ነው ፓርኩ ቆዳ ስፋል የሚሸፍነው። ሰንሰለታማ ተራራዎች የተከበበ አካባቢው ሰላማዊ የሆነ ስለማዩ የሆነው ብሔረሰቦችን የሚያዋስን ጋሞና ጎፋን ዞን የሚያዋስን ቱሪስቱ በሚመጣ ምንም የጸጥታ ችግር ሳይኖር በአሁኑ ሰዓት መጎበኘት የሚችል ብሔራዊ ፓርክ ነው። ፓርኩን ተዘዋውሮ የጎበኙ ወጣቶች በበኩላቸው በአካባቢ የሚገኙ የቱሪስት መዳረሻዎች የሚማርኩ መሆናቸውን ገልጸው በዞኑ ያሉ ተፈጥሮና ባህላዊ መስህቦችን ከማስታወቅ አኳያ የሚጠብቅባቸውን ኃላፊነት እንደሚወጡ ተናግረዋል። ይህንን ፓርክ ከዚህ በፊት እንደውም በራሳችን ለማስተዋወቅ አለመሞከራችን ደስተት ያየሁበትና ከዚህ በኋላ ደግሞ በይበልጥ ለማስተዋወቅ የተረዳውበት ብዙ የተፈጥሮ ጸጋ ለመጎበኘት እንኳን ለሚመጣ ሰው በተራማማ ማከል ያለች የተከበበች ውብ የሆነች ማራኪ ደግሞ የተለያዩ የዱር እንስሳት ያለባት ፓርክ በመሆኗ በመምጣትና በማየት እጅግ በጣም ደስ ብሎኛል። ልዩ ስሜትን ፈጥሮልኛል። አብቃልቀነቱ ይባላል። የሁለተኛ ዓመት የጆርናሊዝም ተማሪ ነኝ። የምማረው እዚህ ሳውላ ካምፓስ ነው። በጣም ደስ ብሎኛል። በጣም ነው የተደሰትኩት እንደ ማለቴ ከጠበቅኩት በላይ ነው። ማዜ ብሔራዊ ፓርክ በጣም ነው የሚያምረው። የተለያየ አረንጓዴ ቦታዎች አሉበት። በዛ ልክ ደግሞ የተለያየ ዱር አራዊቶችን አይቻለው። ሰላም ሰላም፣ የቶባስ ቦቺና ቡሽ ጊስታ ገና አሁን የሚገኘው ማዜ ፓርክ ውስጥ ነኝ። መጎበኘት ትችላላችሁ።